ሀይሚዬ ዛሬ ብሩኬን ምን ያክል እንደምታምነው አስመስክራለች። ምን ያክል በቃ ለሷ ታማኝ እንደሆነ አስመስክራለች። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች፣ ደና ናችሁ ወይ? ያለውላችሁ እግዚአብሔር ይመስገን። በያላችሁበት ሁሉ አለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። እንግዲህ ሀይሚና ብሩኬ የቡታጅራ ቆይታቸው እንደቀጠለ ነው ይመስለኛል ያው እስካሁን የቆዩት የመሌ ክርስትና እስኪወጣ ነው። እንግዲህ ዛሬ የመሌ ክርስትና ነው። ያው ለዚህ ነገ ተነገ ወዲያ ይመለሳሉ ብዬ አስባለሁ። ምክንያቱም ያው ቆዩ አይደለም፣ እንደዚህ ቆይተው አያውቁም። ይመስለኛል ቆይተዋል፣ ግን ዛሬ በጣም ትንሽ ኦልሬዲ ያው ቆይተዋል፣ ብቻ ከሳምንት በላይ ደስ ይላል። ከቤተሰብ ጋር እያሳለፉ ያሉት ነገር፣ ከጓደኞቻቸው ጋር፣ ከጀራ ልጆች ጋር፣ ከአብሮ አደጋቸው ጋር ደስ ደስ የሚሉ ቆይታዎችን እያሳለፉ ይገኛሉ። እኛም ዘና እያልን ፈታ እያልን ደስ ይላል። ብቻ በተለይ የሰሞኑ ቆይታ የቤተሰብ ትውውቅ ከጋሽዬና ከሙሽዬ ጋር ትላንትና፣ ከትላንት ወዲያ ደግሞ ከሀይምዬ እናት ጋር ብቻ ግን እውነቱን ስነግራችሁ በጣም ደስ የሚል ቆይታ ነው የነበራቸው። ዛሬ ደግሞ እንግዲህ ከቤኒ ጋር አቤት የቅመሟ ፕራንክ! አዎ አስተማሪ ነው አስተማሪ ነው። የቅመሟ ፕራንክ እ ማን ያገኘዋል? እያንዳንዷ እኮ የምታመጣት ፕራንክ እያንዳንዷ በቃ አስባ ነው። በቃ በነገራት ተናግራለች፣ እንቅልፍ ሁሉ አጥቼ ነው ብላለች። እንቅልፍ ሁሉ አጥቼ ነው የምሰራው ብላለች። እና ሀሳቡን እንትን ስትል ማለት ነው እንቅልፏን አታ ነው የምታመጣው ሁሉ ሀሳቡንና ይህ መቻት ደስ ደስ የሚሉ ፕራንኮች ደስ ደስ የሚሉ አይዲያዎች ሀሳቦች ናቸው የምታመጣው እና የእኛ አስተማሪ፣ የእኛ እንቁ፣ የእኛ የሚዲያው መሪ፣ የእኛ አንደኛ ሃይሚዬ የኔ አንደኛ አንደኛ ብዬሻለሁ፣ የኔ እንቁ፣ ባህሪሽን አይቀይርብን ፈጣሪ። ቢን እንግዲህ ዛሬ እንግዲህ አቃጣሪ ሆኖ ነው የመጣው። አንተ አቃጣሪ! ካሁን በፊት እንግዲህ ከብሩኬን የሆነ ነገር ፕራንክ አድርጎታል። ብሩኬን የሆነ ነገር ብሎ እኛም ለምን ይሄ ሆነ ብለን ጓ ብለን ነበር። አንዳንዶቻችን ግን ያው አንዳንዴ ምንም ማለት አይደለም ከሰው ልጅ ስህተት ከብረት ዝገት አይጠፋም ይባላል፣ እና ያው ባመጣው አይዲያ ባመጣው ሀሳብ ትንሽ ጓ ብለናል። ምክንያቱም በዛን ጊዜ ወቅታዊ ነበር ያመጣው ፕራንክ እና ወቅታዊው ደግሞ ትንሽ ግራ የሚያጋባ የሚያስጠላ ሁለቱን ያልሆነ ነገር ውስጥ የሚካተት ነበር። ያው ሁለቱን አለ አይደለም ኔጌቲቭ ነገር እንደዛ ስለነበር ነው ወቅታዊ ሁኔታውና እንጂ ሌላ እንትን አይደለም። ዛሬ ግን ሃይሚዬ እንግዲህ ብሩኬ ከሴት ጋር አይቼዋለሁ ምናምን ብሎ ፕራንክ ያደረጋት፣ ግን እዚህ ጋር ትኩረት ማድረግ የምፈልገው ለየትኛዋችሁም ሴቶች ወንዶችም ሆናችሁ ተማሩ። በጣም አስተማሪ ነው። እንዴት መሰላችሁ? አንዳንድ ጊዜ በህይወታችን የእኛን መደሰት የኛን አንድነት፣ እውነቴን ነው የምላችሁ እኛ ምንኖረው ነው ኑሮ፣ እኮ ለእኛ ምንም ላይመስለን ይችላል። ለእኛ በጣም ቀላል ዝም ብሎ ህይወት ሊመስለን ይችላል። ግን ደግሞ በእኛ ዙሪያ ያለው በኛ ህይወት የሚቀና ወይም ደግሞ የእኛን ህይወት የማይፈልገው ወይም ደግሞ የኛ ህይወት ከዛ ሰው የበለጠ ሆኖ ሊታየው ይችላል እና በህይወታችን ብዙ የኛን ህይወት በቃ ጥንቃቄ ካላደረግንበት ለህይወታችን ትኩረት ካልሰጠ ነው የእኛን ህይወት የሚያበላሽ ነገር በዚች ምድር ላይ ነፍ ነገር ነው ያለው። እኛ ራሳችን ህይወታችን ላይ ትኩረት ማድረግ አለብን። የሆነ ችግር ሲመጣ ችግሩን ለመፍታት መሞከር። በተለይ ፍቅረኛሞች፣ ባልና ሚስቶች ሆነን በመሀላችን ትልቅ መከባበር መተማመን ሊኖር ይገባል። መከባበርና መተማመን ካለ እውነቴ ነው ምላችሁ፣ ፍቅረኛ ሞች ባለ ተዳሮች በመሀላችሁ መተማመንና መከባበር ካለ እድለኛ ሞች ናችሁ፣ ትክክለኛ ጥንዶች ናችሁ እናንተ። እውነቴ ነው ምላችሁ መተማመንን የሚያክል ነገር የለምና፣ ሀይሚዬ ዛሬ በቃ እርግጠኛ ሆና እንዲህ ብሩኬ አያደርገውም እያልኮ እኮ ነው ነው ያለችው። ምንም በቃ ክፍተት እንኳን አልሰጠችው። ብሩኬ አያደርግም አልኮ አያደርግም። በቃ ብሩኬ አያደርገውም እያልኮ እኮ ነው። ቁልጭ አርጋ ብሩኬ ነገር እንደማያደርግ ነው የተናገረችው። አያችሁ ምን ያክል እንደምትተማመ- በቃ ሙሉ ኮንፊደንስ አላት በሱ። ታምነዋለች። በቃ በነገራችን ላይ ብሩኬም ብዙ ጊዜ ፕራንክ ሲሰራ አስታውላችሁ ከሆነ መጀመሪያ የሚያደርገው ስለ ሀይሚዬ መታመን ማውራት ነው። በቃ እኔ ሀይሚዬን ስለምተማመንባት ነው እንደዚህ አይነት ፕራንክ ማደርጋት ብሎ ቅድሚያ ይናገራል። ይተማመንባታል፣ ያምናት። ገባችሁ? እና እንደዚህ ምን አለች ማለት መጨረሻ ላይ ፕራንክ መሆኑን ነግሯት የሀይሚ ፕራንክ አስተማሪ ነው ምናም ብለው ከኮሜንት ነው ያመጣው። በነገራችን ላይ አይዲያ የሚመጣው ከኮሜንት ነው እውነት ነው፣ ከኮሜንት አይዲያ ይመጣል እና የሀይሚ ፕራንክ አስተማሪ ነው ብለው ነው እና እንዴት እንደዚህ እንትልት ይቻልሽ ሲላት፣ አንዳንድ ጊዜ አለች። ምናልባት በአይናችን ካየን ሴት ነን እና እንደ ሴትነታችን ብሩኬ ብሩኬ ነው ያለችው ምናልባት በዓይን ያየሁት ነገር ሲሆን ሴት ስለሆንኩኝ ይሁን የሚሰማኝ ስሜት ሊኖር ይችላል። ግን ሰው ስላለይ ሰው ስላለን ለተመልካቾቿም ሰው ስላለን ብቻ እንደዚህ ቶሎ ቸኩለን አምነን ስሜታዊ ሆነን ያልሆነ ውሳኔ መወሰን የለብንም። በማሀላችን መተማመን መኖር አለበት እያለች ነው እና የኔ ቅመምዬ የኔ ምርጣ ምርጥ ልክ ነሽ። አንቺ በባልሽ ሙሉ እምነት ያለሽ፣ ባልሽ ደግሞ ታማኝ ነው፣ አያረግም። በቃ አምናታለች፣ እሷ ታምነዋለች። እነዚህ ሁለት ጥንዶች ትልቅ አላማ፣ ይህ ትርኪ ምርኪ የሰውሬ ምናምን የሚያጣላቸው እንዳልሆኑ በደንብ እየተረዳን ነው። እግዚአብሔር እንምላችሁ በደንብ በዚህ አጋጣሚ ያልሆነ የሆነውን እየመጣችሁ የምትን ቶሳቶሶ ሰዎችም ለእናንተም ትልቅ መልእክት ነው። ሀይሚዬ ሰው የፈለገ ነገር ቢላት ብሩኬን ታምነዋለች። ለምን መሰላችሁ ያልኩበት ምክንያት ታስታውሱ ከሆነ ረ በጣም ነው እንደ የምትፈልጉት ላፖስት ያደረገች የሆነ ጊዜ ላይ ነበር፣ እና ያ ምንድን ነው በውስጥ ታዩ ብሩኬኛ ነው፣ ብሩኬ እንዲህ ነው እያሉ ያወራታል፣ ታውቃላችሁ። እና እሷ ግን የሰውን ወሬ ሳይሆን የእሱን ተግባር ነው የምታየው። ደግሞ በተግባር ከጎኑ አንድ ሆነ እያሳያት ነው። ምን ያህል ፍቅር ምን ያህል ክብር እንዳለው ለእሷ እያሳያት ነው። ሶ በደንብ አድርጋ ታምነዋለች፣ ያምናታል። እነዚህ ልጆች ወደፊት ትልቅ ዓላማ፣ ትልቅ ፕላን፣ ትልቅ እቅድ ያላቸው ሰዎች ናቸው። ለብዙ ደረጃ የሚደርሱ ሰዎች ናቸው። እዛ ደረጃ ላይ ደርሰው ደግሞ ለማየት ያብቃነኛል ፈጣሪ ይፍቀድልን። እዚህ ደረጃ እንዲደርሱ እነሱም ይፍቀድላቸው፣ እኛም ሚዲያ ላይ እንድንቆይ እሱ ይፍቀድልን፣ የእነሱን መጨረሻ ለማየት ማለት ነው። መጨረሻችሁን እምር ያድርግላችሁ ቅመሜ።